ሰላም ውድ አድማጮቻችን እንደምንቆይታችኋል። ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቱብ ቻናልን ሰብስክራይብ ያድርጉ እያልን ወደ እለቱ ዜናዎች እናልፋለን። የሙፍቲ የቀብር ስነ ስርዓት በምክር ቤቱ ተወገዘ። መግለጫው እንደሚከተለው ቀርበዋል። የቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በንዟዚያቸው መሰረት ከሙስሊሞች መቃብር ውጪ በቤታቸው አጠገብ እንዲቀበሩ የተወሰነው ውሳኔ በሀገራችን ታሪክ ታይቶ የማይታወቅ ክስተት መሆኑ ነው። እኛም የተውሂድን ገጽታ ለመጠበቅ ስንል ይህንን ድርጊት አጥብቀን እንቃወማለን። ድርጊቱ ለቀጣይ ትውልዶች ከጊዜ ሂደት በኋላ ወደ ሽርክና፣ ወደ ቀብር አምልኮ የሚያመራ ሰበብና መንገድ እንዳይሆን እንሰጋለን። የኡለማ ምክር ቤቱ ይህ ውሳኔ ሲወሰንና ተግባራዊ ሲደረግ ምንም አይነት ቅድመ መረጃ እንዳልነበረው ሊታወቅ ይገባል። በጉዳዩ ዙሪያ የጠቅላይ ምክር ቤቱን ክቡር ፕሬዚዳንት አነጋግረን የነበረ ሲሆን ኑዛዜው እንዲሻርና ቀብሩ ቀብሮ በሙስሊሞች መቃብር እንዲፈጸም ለማድረግ ከሸይሁ ቤተሰቦችና ከሚመለከታቸው የመንግስት አካላት ጋር ሙከራ እንዳደረጉ፣ ነገር ግን እንዳልተሳካላቸው ገልጸውልናል። በመሆኑም ምክር ቤቱ ከሸሪአህ መንፈስ ጋር የሚጋጩ እንዲህ አይነት ተግባራትን በብርቱ የሚቃወምና የሚያወግዝ መሆኑን ይገልጻል። በተጨማሪም ሁሉም ውለማዎች የተውሂድን ክብር ለመጠበቅና ከሽርክ ለማስጠንቀቅ በማህበረሰቡ ውስጥ መሰል ጉዳዮች ላይ ትክክለኛውን የሸሪያ ግንዛቤ እንዲያሰርጹና ግንዛቤ ፈጥሩ አደራ ይላል። ሼህ ዶክተር አሊ ሙሐመድ የኢትዮጵያ ዑለማ ምክር ቤት ፕሬዝዳንት። የአገልግሎት ለውጥ ያደረጉ በሊዝ የሚተዳደሩ 2969 ቦታዎች አገልግሎት ለውጥ ጥያቄያቸው ተቀባይነት አግኝቷል ሲል የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ገለጸ። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ሳይፈቅድላቸው የአገልግሎት ለውጥ ያደረጉ በሊዝ የሚተዳደሩ 2969 ቦታዎች ወደ ህጋዊ ስርዓት እንዲገቡ የአገልግሎት ለውጥ ጥያቄዎችን ተቀብሎ ፈቃድ መስጠቱን አስታውቋል። በስካሁኑ ተፈቅዶላቸው የአገልግሎት ለውጥ ያደረጉ ባለይዞታዎች 2969 ሲሆኑ 2581 ወይም 86 ፐርሰንት የሊዝ ባለይዞታዎች የሚጠበቅባቸውን ቅድመ ክፍያ ከፍለው በማጠናቀቅ ወደ ህጋዊ ስርዓት እንዲገቡ ወይም የንግድ ስራቸውን እንዲቀጥሉ ተደርጓል ነው ያለው። በበጀት ዓመቱ ከዚህ አገልግሎት ውስጥ 2.4 ቢሊዮን ብር ገቢ ይሰበሰባል ተብሎ እንደሚጠበቅ የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ገልጿል። ሳይፈቀድላቸው የአገልግሎት ለውጥ ያደረጉና ለውጥ የተፈቀደላቸው የሊዝ ባለይዞታዎች የሚጠበቅባቸውን የሊዝ ቅድመ ክፍያ እስከ ግንቦት 30 2018 ዓ ም ድረስ ከፍለው ማጠናቀቅ እንደሚጠበቅባቸውም ቢሮው አሳስቧል። ህወሃት የትግራይ ጸጥታ ኃይል ባለፈው ሳምንት በክልሉ የተለያዩ አካባቢዎች የተቃውሞ ሰልፎች ባደረጉበት ወቅት ለተፈጠረ የመንገድ መዘጋት ድርጊቶች ና የሕዝብ ትራንስፖርት አገልግሎቶች መስተጓጎል ህዝቡን ይቅርታ ጠይቋል ሲል ባወጣው መግለጫ ገልጿል። የጸጥታ ኃይሉ የደሞዝ እና የጥቅማጥቅም ጥያቄዎች ፍትሐዊ ናቸው ያለው ሕውሃት የትግራይ አቅም በሚፈቅደው መጠን የጸጥታ ኃይሉ አባላት ህይወት መሻሻል አለበት ብሏል። ህወሓት የጸጥታ ኃይሉን አባላት በአደባባይ የተቃውሞ ሽፋን በማድረግ የሩቅና የቅርብ ጠላቶች ለጥፋት ተልኳቸው መግቢያ ቀዳዳ ለማግኘት ከፍተኛ ጥረት ሲያደርጉ ነበር በማለት ከሷል። ትግራይን ለመግዛት የሚመኙ ወንጀለኞችና ሽፍቶች በትግራይ ጸጥታ ኃይልና አመራሮች ላይ ያካሂዱታል ያለውን የስም ማጥፋት ዘመቻ እንዲያቆሙም ህወሃት አሳስቧል። በቅርቦት ክፍለ ከተማ ወሎ ሰፈር አካባቢ ከሚገኝ መኖሪያ ቤት ከ5 ሚሊዮን ብር በላይ የሚገመቱ የወርቅ ጌጣጌጦችንና ሌሎች ንብረቶችን የሰረቀችው ተጠርጣሪ በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪ ብርቱካን ቢያድጌ የወንጀል ድርጊቱን የፈጸመችው መስከረም 23 ቀን 2018 ዓ ም በቂርቆስ ክፍለ ከተማ ወረዳ አንድ ወሎ ሰፈር አካባቢ ከሚገኝ መኖሪያ ቤት ከጠዋቱ 12 ሰዓት ነው ተብሏል። ተጠርጣሪዋ በግል ተበዳይ መኖሪያ ቤት በቤት ሰራተኝነት ተቀጥራ ለ9 ወራት ያህል የሰራች ቢሆንም በዕለቱ አያሰር ሊዋን መተኛትን እንደምቹ ሁኔታ በመጠቀም በቁም ሳጥን ውስጥ ተቀምጦ የነበረ የአንገት የእጅ የጆሮ እና የጣት የወርቅ የብር እንዲሁም ወርቅ መሰል ጌጣጌጦችን ሰባት የእጅ ሰዓቶችን፣ አምስት የተለያዩ ሞባይሎችን፣ አንድ ታብሌት፣ አንድ ፓወር ባንክ 12525 ብር እና 60 የእንግሊዝ ፓውንድ በአጠቃላይ 5 ሚሊዮን 258925 ብር የሚገመቱ ንብረቶችን በመስረቅ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ሁለት መካኒሳ አካባቢ ከሚገኝ አንድ ሆቴል አልጋ በመያዝ መደበቋን ፖሊስ ገልጿል። የግል ተበዳይ ንብረታቸው በቤት ሰራተኛቸው መሰረቁን ለፖሊስ ካመለከቱ በኋላ ፖሊስ በቅንጅት ባከናወነው የክትትል ስራ ንብረቱን ይዛ ከተደበቀችበት ሆቴል ከነኤግዚቢቱ በመያዝ ምርመራ እየተጣራባት መሆኑ ተጠቁሟል በአንዳንድ የቤት ሰራተኞች የሚፈጸሙ የስርቆት ወንጀሎች አስቀድሞ ለመከላከል ህብረተሰቡ ሰራተኞችን ሲቀጥር ትክክለኛ አድራሻቸው የሚታወቅና ተገቢ ዋስትና በማቅረብ የሚችሉ መሆን እንዳለባቸው ያሳስበው ፖሊስ ከተቀጠሩም በኋላ ተገቢውን ክትትል ማድረግ እንደሚገባ መልእክቱን አስተላልፏል።